አንድ ቀን አስቀድሞ ሰብስቦም ውይይት ቢያካሄድም ከራሱ አባላት ጭምር ተቃውሞን ከማስተናገድ እንዳልዳነ ተነግረዋል። የፍትሕ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስም የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪም አቶ ሬድዋን ሁሴን በተገኙበት የብልጽግና ስብሰባ ላይ ህወሓትን ከአሸባሪነት የመሰረዝ አስፈላጊነት በተመለከተም ሰፋ ያሉ ማብራሪያዎች ቀብረው እንደነበር ምንጮች ገልጸዋል። በዚህም የውይይት መድረክ ሕውሃትን ከአሸባይነት ከተሰረዘ በኋላ ምንም አስተማመኛ አለም የሚለውን ጨምሮ ስጋት ያዘሉም በርካታ ጥያቄዎች ነግደው ነበር ተብሏል። ይሁን እንጂ በድንገት የተጠራውና ማንም የምክር ቤቱ አባል በምን ጉዳይ እንደተጠራ የማያውቀው ልዩ ጉባኤ ጀመረም። የመንግሥት ተወካዩ አቶ ተስፋይ በልጅግም የሕውሃትን ከሽብርተኝነት የማንሳት ሰነድ በድንገት ማቅረብ መጀመራችሁ ሰማም። ፓርላማው በዝምታ ተውጦም ማዳመጡን ቀጠለም። ከዚህም ከዚያም የገረምትና የድንጋጤ ፊቶች መስቶ አልቀጠሉም። የአቶ ተስፋዬ በልጅጌ ህወሓትን ከሽብርተኝነት ማንሳት እንዲፀድቅ ያቀረቡት ጥያቄም መጠናቀቁን ተከትሎም ሁሉም አባል እጁን ማውለብለብ ያዘም። ከዚህ በኋላ በየተራ ጥያቄያቸው ማስተናገድም የአፈ ጉባኤው ሥልጣን ሆነም። ይህን ተከትሎም በተደረገውም የፓርላማ ልዩ ጉባኤ ላይ በተመሳሳይ መልኩ ከገዢው ፓርቲም የፓርላማ ተመራጮችም ጠንከር ያሉ አስተያየቶች መቅረባቸውን ስብሰባውን የታደሙም የተወካዮች ምክር ቤት አባላት ተናገሩ። ከነዚህ የፓርላማ ተመራጮች መካከል የሆኑት አንድ የብልጽግና ፓርቲ አባል የፖለቲካ መረጋጋትና ደህንነት በጣም በአሳሳቢነት ላይ ባሉበት ሰዓት የዋትን አሸባሪነት አንስቶም ወደ ሥርዓቱም ማስገባቱ ለመንግሥትም አደጋለሁ ብዬም የራሴን ምክረ ሐሳብ እሰጣለሁ ሲሎ ፓርላማውን በተቃውሞ ሐሳብ አስጀምሮ፣ ቀድሞ መሬት ላይ ያሉም ልንቀርፋቸው የሚገቡ በርካታ ጉዳዮች አሉብን ያሉት እኚህ የፓርላማ አባል አሁንስ ሕዝቡን ከእኛ ጋር ነው ወይ የሚለው ጥያቄም መንግሥት ማየት ያለበት ይመስለኛል ሲሎም መቅደም ያለበት ነገር መኖሩን በአጽንኦት ተናገሩም። የሕዝብ ድጋፍ በደንብ ሳይኖረን ይህንን አሸባሪ ቡድን ወደ ሥርዓት ውስጥ መክተት ሁለት ዕጣ ፋንታ አለው ሲሉም ስጋታቸውን በድፍረት ተናገሩም። የመጀመሪያው ዕጣ ፋንታ ያሎት የብልጽግናው ተመራጭም መንግሥት ሥልጣኑን ለአሸባሪዎች መስጠት ሲሆን፣ ሁለተኛው ደግሞ ኢትዮጵያን ወደ ተለየ ቀውስ መስደድ ነው ሲሎም ውሳኔው ይኖራል ያሉትን ውጤት ለፓርላማው አስረድተዋል። በፓርላማው የመንግሥት ተጠሪ የሆኑት አቶ ተስፋዬ በልጅጌም ያቀረቡትን የውሳኔ ሐሳብ በርካታ የገዢ ፓርቲ አባላት ስለ መቃወማቸው ተሰምተዋል። ሌላው አንዲት የብልጽግና ፓርቲ ተመራጭም ሕወሓት ከአሸባሪነት መሰረዙም ጊዜው አይደለም፣ ቆም ብለን ማሰብ መቻል አለብን ሲሉ ተደመጡም። የፓርላማ አባላቱ ከውሳኔው በፊትም የፕሬቶሪያው የሰላም ስምነት ዘርዝር ሪፖርት ለፓርላማው ሊቀርብ ይገባል የስምነቶ ያ እያንዳንዱ ነጥብ የት እንደደረሰ መገምገም አለበት ሲሉም በቅድሚያ መደረግ ያለበትን ጉዳይ አመላክቷል ተብሏል። ከትጥቅ ፈታት ጋር በተያያዘም የተወካዮች ምክር ቤት አባሏም ተቃውሟቸውን አሰምተዋል። እንዳንድ የምክር ቤት አባል ምን ያህል መሳሪያ መውረድ ነበረበት፣ ምን ያህል ወረደ ብሎ ሕዝብ ይጠይቀኝ መልስ የለኝም። በቂ መረጃ አልተሰጠኝምና ከደሙን ጹኔ ሲሎም ተመራጮች ተደምጠዋል። ሌላ ሦስተኛ የገዥ ፓርቲ አባለም በተመሳሳይ የመንግሥት ተጠሬም ያቀረቡትን ውሳኔ ሐሳብ ወቅቱን ያልጠበቅ ሲሉም ነቅፈውታል። ከብልጽግና ፓርቲ አባላት በተጨማሪም የተቃዋሚ ፓርቲ ተመራጮችም በዕለቱ ስብሰባ ተቃውሟቸውን አሰምተዋል። የተቃዋሚው የአማራ ብሔራዊ ንቅናቄ አብን ተመራጮም ዶክተር ደሳለኝ ጫኔ የፌዴራል መንግሥቱ ከሞላ ጎደል ወደ ሰፊነት የሚጠበቅበትን ነገር ያደረገ ቢሆንም ቀኑ በትነግና ወይም በትግራይ ሕዝብ ነጻነት ግንባር በኩል የሰላም ስምምነቱ የተተገበረን የሚል እምነት የለንም ሲሉም የፓርቲያቸውን አቋም አስታውቋል። ከሽብርና ከጦርነትም ፖለቲካዊ መሥራት ባህሪ ባልተቀየረበት ሁኔታ ቲፒኤልኤፍን ከሽብር ሊስት ማንሳት ታሪካዊ ስህተት ነው ብዬ አስባለሁ ሲሉም ዶክተር ደሳለኝ ተቃውሟቸውን አሰምተዋል። ያብን ፓርላማ ተወካይ በአስተያየታቸው ማሳረጊያ ላይም በፕሪቶሪያው ስምምነት መሠረትም ቲፒኤልኤፍ የገባውን ቁርጠኝነት መፈጸም አለመፈጸሙ በአግባቡ ተረጋግጦም ከሽብርተኝነት እንዲሰረዝ ጠይቀዋል። የህወሓት ቁርጠኝነት ገለልተኛ ቦኑና ፓርላማው በሚያቋቁመው አካል እንዲጣራ ሲሉም ተጨማሪ ምክረ ሐሳብ አቅርበዋል። የተቃዋሚ ፓርቲ ተወካዩም በዚህ ንግግራቸው ማብራራት አለባቸውም ያለዋቸውን ጉዳዮች ማንስተዋል፣ ህወሓት ከሽብርተኝነት ማንስራት ዘላቂ ሰላም ሊያመጣ ይችላል ወይ የሚል ጥያቄ አነሱት። ዶክተር ደሳለኝ ምክር ቤቱ የውሳኔ ሀሳቡን ለሌላ ጊዜ እንዲሻገር በተቃውሞም ውድቅ እንዲያደርገው መጠየቅ እፈልጋለሁ ሲሉ ተደምጠዋል። የተቃዋሚው የጌዴዎዝብ ዴሞክራሲያዊ ድርጅት ጌዴድ ተመራጩ አቶ አለሳ መንገሻም በበኩላቸው የሰላም ስምነቱ አተገባበር ግልጽ ባልሆነበት ከሕዝቡ በርካታ ጥያቄም የተነሳበት ባለበት በዚህ ጊዜም ይሄ የውሳኔ ሐሳብም ጊዜውን የጠበቀ ነው ብለን አናምንም የሚል ተቃውሞ ሰጥተዋል። ሕወሓት ከአሸባሪነት ሊሰረዝ የሚገባው ከፕሬቶሪያ የሰላም ስምነት አተገባበር ሪፖርት ለፓርላማው ከቀረበ በኋላ መሆን እንዳለበትም አቶ አለሳ ክለዋል። ሦስት ሰዓታት በወሰደው የሕዝቡ ተወካዮች ምክር ቤት ልዩ ጉባኤ የፓርላማ አባላት ግማሽ ያሉን ጊዜም ወስደው ጥያቄና አስተያየታችሁን አቅርበዋል። ዕድሉን ካገኘው አስረዳት የፓርላማ አባላት መካከልም ሰባቶ ህወሓትን ከሽብርተኝነት የመሰረዝ ውሳኔም ተቃውመው አስተያየት ሰጥቷል ተብሏል። የሐሳቡ ተቃዋሚዎችም በተደጋጋሚ ሲያነሱት የነበረው ጉዳይ ህወሓትን ከሽብርተኝነት ዝርዝር ውስጥ ከመሰረዝ በፊትም የሰላም ስምነቱም በህወሓት በኩል ሙሉ በሙሉ መተግበር አለበት የሚለው እንደሆነም ተነግረዋል። የውሳኔ ሐሳቡን ደግፎም የተናገሩ የፓርላማ አባላት በበኩላቸው የሽብርተኝነት ፍረጃውም መነሳትም የሰላም ስምነቱን ዘላቂ አድርጓል የሚል መከራከሪያም ሲያቀርቡ ተደምጠዋል። ይህ የፓርላማ አባላቱ ሐሳብ ለጥያቄያቸው ምላሽ ሲሰጡም በነበሩት በፍትህ ሚኒስትሩም ዶክተር ጌዲዮን ጢሞቴዎስም ተስተጋብቷል ተብሏል። የሽብርተኝነት ስያሜ ማንሳት ስምምነቱ ላይ ያሉት ነገሮች እንዳለ ተተግብረው አብቅተው ማሳረጊያው ላይ የሚሆን ነገር ሳይሆን ሌሎች ግዴታዎች የተተገበሩም አብሮት በሂደት ውስጥ መተግበር ያለበት መፈጸም ያለበት ነገር ነው ሲሉም ሚኒስትሩ አስረድተዋል። ከዶክተር ጌዲዮን በተጨማሪም የጠቅላይ ሚኒስትሩ የበላይደታ አማካሪም አቶ ሬድዋን ሁሴንም በዕለቱ ጉባኤ ተገኝተው ለጥያቄዎች ማብራሪያ ሰጥተዋል። ሕወሓት ሽብርተኛ ተብሎም የተፈረጀበት ምክንያትም በያዘው ርዕዮተ ዓለም አይደለም፣ በያዘው የፖለቲካ ፕሮግራም አይደለም ሲሉም በብልጽግናው ቅድመ ስብሰባ ላይ ያነሱትን ሐሳብ በድጋሚ አንስተዋል። አቶ ሬድዋን ሁሴን ከምክር ቤቱ ልዩ ጉባኤ በፊትም በብልጽግና ቤት በነበራቸው ስብሰባ ውሃት በአሸባሪነት የተፈረጀውም የውሃትን አስተሳሰብና ሰዎችን ስለምንጠላ አይደለም ማለታቸው ይታወሳል። የኢትዮጵያን መንግሥት ወክለው የፕሪቶሪያውን ስምነት የተፈራረሙት አቶ ሬድዋን ሁሴን በኋለው ልዩ ጉባኤም ውሃት በአሸባሪነት የተፈረጀበት ምክንያትም ለፓርላማ አባላት አስታውሰዋል። የሽብርተኝነት ፈረጃም የውሃትን ፖለቲካዊና ኢኮኖሚያዊ አቅሞች ለመቆጣጠር በተለይም ለብሔራዊ መረጃ ደህንነት አገልግሎትና ለፌዴራል ፖሊስ የተሻለ አቅም ለመስጠት ብቻ ነው ብለዋል። ህወሀት ከሽብርተኝ ዝርዝር የተሰረዘበትን የውሳኔ ሐሳብ ለፓርላማ አባላት በንባብ ያሰሙት የመንግሥት ተጠሪው አቶ ተስፋዬ በልጅግ በበኩላቸውም የሚኒስትሮች ምክር ቤት ህወሀትን ከአሸባይነት ስያሜ ለማንሳት ውሳኔውን ያሳለፈበት ምክንያት አስረድተዋል። ህውሃት በአሁኑ ወቅትም እንደ ድርጅት የሽብር ወንጀል መፈጸሙን ያቆመና በቀጣይም በሽብርተኝነት እንዲፈረጅ ካደረጉት ድርጅቶች ለመታቀብ የገባውን ስምነት ከግንዛቤም በማስገባት ህውሃት ከአሸባሪነት ስያሜ እንዲነሳ መወሰኑንም ገልጸዋል። የሕዝብ ተወካዮች ምክር ቤት ህውሃትን አሸባሪ ብሎ የፈረጀው ከሁለት ዓመት ገደማ በፊት በሚያዝያ 2013 ዓ ም መጨረሻ ባካሄደው መደበኛ ስብሰባ እንደነበር ይታውሳል። በዚህ ስብሰባ ላይም ራሱን የኦሮሞ ነፃነት ሠራዊት ብሎ የሚጠራውና በመንግሥት ኦነግ ሸኔ በሚል የሚታወቀው ታጣቂ ቡሩንም በአሸባሪነት መፈረጁ ይታውሳል። ሁለቱ አካላት በአሸባሪነት እንዲፈረጁ ለፓርላማው የውሳኔ ሐሳብ የቀረበው በሚኒስትሮች ምክር ቤት በተላለፈው ውሳኔ አማካኝነት እንደሆነም ይታወሳል። የሚኒስትሮች ምክር ቤት ህውሀትና ኦነግሽንን በሽብር እንዲፈረጁም ውሳኔ ባስተላለፈበት ስብሰባ ሁለቱ አካላት የሽብር ወንጀልን ዓላማቸው አድርገው እንደሚንቀሳቀሱና የሽብር ተግባር መፈጸም የድርጅቶቹ ጠቅላላ መገለጫ መሆኑን ጠቅሱ እንደነበር አይዘነጋም። የሁለቱ ቡድኖች የሥራ አምራር ወይም ውሳኔ ሰጪ አካላት ግን የሽብር ወንጀሉን አምነው የተቀበሉት ወይም አፈጻጸሙን የመሩት መሆኑንም የሚኒስትሮች ምክር ቤት በወቅቱ መግለጹም ይታወሳል። ይህን ተከትሎም ታዲያ የብልጽግና ሀገራዊ ሴራ የለየለት መምጣት ተነግረዋል። በዚህ አቋም ይዞ መንግሥት ክህደቱን ማድረጉን ቀጥሎበታል። ሕወሓትን የአራት ኪሎ በር ወለል ብለው ተከፍቶ ተገለጥቷል። ከምክር ቤት ውሎ በፊትም የነበረው የብልጽግና ፓርቲም ዝግ ስብሰባ መረጃ ይፋ ወጥቷል። በዝግ ስብሰባውም የአሜሪካን ቴሌኮም አስፈጸሙ ታውቋል። የህውሃትና የብልጽግና ገመድ ሚያዝያ 27 2013 የተበጠሰ ቢሆንም መጋቢት 13 2015 ግን ግንኙነታቸውም ዳግማ አድሰዋል። በዚህም ህውሀት በይፋ ከሽብርተኝ መዝገብ ለመፋቅ ተገድዷል። ይህን ተከትሎም ብልጽግና ፓርቲም ከነጭ ቤተ መንግሥት የምስጋና ስጦታም እንደሚላክለት ተጠብቋል። በሌላ በኩል ህወሀትን ከሽብርተኝነት መፋቁም የነጭ ቤተ መንግሥት መግለጫም ተግባራዊ እንዳይሆን ዋስትና ይሆናለን ተብሏል። ዋሽንግተን ከሰሞኑ በጦርነቱ ሰብዊ ቆ ሲያደረሱም የፌዴራል አካላት በጦር ወንጀል ጠይቃ ለውስጥ ልቀብ ድማ ሲያዟም የህዋትን የነጻነት ቀን ብሮ እንዲሆን አድርጎታል። የአራት ኪሎ አስተዳደርም ውሎ ሳያደር የራሱንም ሆነ የህዋት ነፍስ የታደገ ውሳኔ መወሰኑ ተነግረዋል። ይሁን እንጂ ለአገሪቱ ዜጋዎች አሁንም ሌላ የመከራ ዘመን ለማምጣት የተደረገ ዕቅድ እንደሆነ ተገልጿል። የልዩ ጉባኤውን የህዝብ ተወካዮች ውሳኔ ተከትሎ ቀዳሚ እርምጃ የትግራይ ክልል በጀት ይለቀቃል ተብሎ ይጠበቃል።

በልመና የከረሞ የመንግሥት ሠራተኞች ደሞዝ ይከፈላችኋል ተብሏል። መንግሥት ሕወሓትን ከሽብርተኛ መዝገብ ለመሰረዝ ዕቅድ ቢኖረም መቼ የሚለው ግን መልስ ያላገኘ ጉዳይ እንደነበ ይታወሳል። ሆኖም ድንገተኛ በተባለው የብልጽግና ፓርቲ ተመራጮች ጥሬም ሕወሓትን ሽብርተኝነቱ እንዲሰረዝ ውሳኔ ማሳለፈው ሆኗል። በዚህም የፓርቲው ገምገማ አለ በሚል የተጠሩም የብልጽግና ተመራጮችም እንደ ፓርቲ አንድ ዐይነት ድምፅ ይዞ መግባት አለበት የሚል ማስጠንቀቂያ ሰጥቶ እንደነበር ተሰምተዋል። የብልጽግና አባላቱም በአስቸኳይ ስብሰባ አጀንዳቸውም በምክር ቤት ተመሳሳይ አቋም ሊኖረን ይገባል የሚል አቋም ይዘውም መግባታችሁ ተነግሯል። ይሁን እንጂ በተቃራኒውም አጀንዳው በተቃውሞ የተሞላ እንደነበር ይታወቃል። ይኸውም ህወሀት ትጥቅ ሳይፈታ እንዴት ሊሻር ይችላል የሚል ቀዳሚው ጥያቄ እንደነበር ታውቋል። ከፓርላማው ልዩ ጉባኤ በፊትም የብልጽግና ፓርቲ አባላትን የሰበሰቡት አቶ ሬድዋን ሁሴን ሰላም ሰጥተን የምንቀበለው በመሆኑም በሁሉም ዘንድ ያሉ ቅሬታዎችን በይፋ ማለፍ ይገባል ማለታችሁ ተነግሯል። በተለይም የትግራይ ማኅበረሰብ የሀገራችን አካል በመሆኑ ዜጋዎች ማግኘት የሚገባቸውን አገልግሎት ማግኘት እንዲችሉና በሀገራቸው ጉዳይ ላይም እኩል እንዲወስኑም የህውሃትን የአሸባይነት ስያሜ ማንሳት ያስፈልጋል ብለዋል። ሆኖም ህውሃት ትጥቅ ሳይፈታና ዝግጅት ያደረገ ባለበት ሰዓትም ለምን ከሽብርተኝነት ይፋቃል የሚለው ጥያቄም ህውሃትን ብቻ ለምን ትጥቅ ፍታ ትላላችሁ የሚል አነጋጋሪ መልስ መስጠታቸው ታውቋል። አቶ ሬድዋን በማብራሪያቸውም በአሁኑ ሰዓት የዋትት ቃለ መፍታት አሳሳቢ ጎዳ አይደለም ሲሎም ከሌላ ሆነውለታል ተብሏል። ከወንጀል ተጠያቂነት ጋር በተያያዘም እኛ የዋትን ወንጀል ብናነሳ እነርሱ ደግሞ ከእኛ በባሰ መንገድ ያነሳሉ ማለታቸውም ብልጽግና የከከይል ከክ ቢሉን የተጫወት ስለመሆኑ ማሳያ ነው ተብሏል። በዚህም ህወሀት በጦርነቱ ተሸንፏል፣ የተሸነፈ ድርጅት ማዕቀፍ አይገባም ወይ ሲሎም አቶ ሬድዋን ሁሴን ጥያቄውን በጥያቄም መመለሳቸውም ተደምጧል። በማብራሪያቸውም የትግራይን ሕዝብ ከኢትዮጵያ የማወዳደር እንጂም ህወሓት ላይ ትኩረት ያላደረጉና የቡድኑን በደል ከማሳየት ይልቅ ሕዝባዊ በደል የማድረግ አታይ ላይ አተኩሮ አልትቧል። አቶ ሬድዋን በመሩት የብልጽግና ፓርላማ አባላቱ የይተም ህወሓት በሽብር የተፈረጀውም በፖለቲካ አመለካከቱ ሳይሆን ሽብር ስለፈፀመ ነበር የሚል አሳሰብን አስልጸው መውጣታቸውም ተሰምቷል። በዚህም አሁን ላይ ቡድኑ ወደ ሰላም ስለመጣ ከሽብርተኝነት መፋቅ ግድ ይላል ሲሉም ፓርቲው ድምዳሜ ላይ ስለ መድረሱ ማስታውቆ ነበር አሉ። ይህን ተከትሎም ታዲያ የብልጽግና ተወካዮች አንድ አይነት አቋም እንዲይዙ ግፊት ተደርጎም እንደነበርም መረጃዎች ወጥተዋል። ሕወሓትና ብልጽግና የፕሪቶሪያውን ስምምነት በተግባር ሳያሳዩና ለሕዝብ ሳያሳውቁም ገዥ ፓርቲ የሕወሓትን ሽብርተኝነት ማንሳቱም የተለያዩ አካላት የተወገዘ ይገኛል። ውሃትም ቆርሾን ከአራት ኪሎ ይልቅ ወደ አማራና አፋር ክልሎች እንዲያዞር ምክንያት ኖታል የሚባለውም የአራት ኪሎ ውሳኔ በቀጣይም የተጀመረውን የሰላም ስምነት ለመተግበርና የእዋትን ፍላጎት ለማሳካት ሌላ መሥዋዕትነት እንዳያስከፍል ተሰግቷል። እውሃት ከሽብርተኝነት መሰረቱ ተከትሎም በጦርነቱ በአማራ ክልል ያደረሳቸው ሰብአዊ ቅሶች፣ ማኅበራዊ ጉዳቶችና ሕዝባዊ ጭፍጨፋዎች ይፋ መሆን ጀምረዋል። ህውሀት ከሰባት ሺህ በላይ የሚሆኑም አማራዎች በጦርነቱም ሕፃናት፣ ነፍሰጥሮች፣ እናቶች፣ አቅመ ደካሞች፣ አረጋውያን፣ የሃይማኖት አባቶችና አካል ጉዳተኞችን ያለ ርህራሄ ጨፍጭፎ መግደሉ ሳያንስም ከደሞ ነጻ ነው መባሉም የህዝብ ቁጣ ቀስቅሷል። በተጨማሪም ከ18 ሺህ በላይ የመራቶ ወላጆችን በተደጋጋሚ ባደረሰባቸው ጥቃት ገና ቁስላቸው ሳይደርቅ ከሽብርተኝነት መዝገብ መሰረዙም የክልሉ ዝብ ህመሙም እንዲጠናበት አድርጎታል ተብሏል። የክልሉን ኢኮኖሚ ለማውደም ታላም ያደረገ ሴራ በመትመም ኢንዱስትሪዎችን በእሳት ያጋየው ህወሓት እጅህ ንጹህ ነው ተብሎም ከብልጽግና ጋር አሾይና ማለት መጀመሩም ብዙዎችን እንዳስቆጣ ተሰምቷል። ይህ በእንዴ እንዳለ ግን ከመቀሌ አስደንጋጭ መርዶ ተሰምቷል። ኢሰመኮም አስቸኳይ መግለጫ አውጥቷል። በትግራይ ክልል ድርጅቶች ላይ ተቀጥረው የሰሩ የነበሩ ከ1200 በላይ ሰራተኞች የት እንደገቡ እንደማይታወቅ ኢሰመኮ አስታውቋል። ጦርነቱ ተከትሎም በትግራይ ክልል በተለያዩ ድርጅቶች ተቀጥረው የሰሩ የነበሩ ሰራተኞችም ጦርነቱ ካስከተለው ውድመት በኋላ ያሉበት እንደማይታወቅ የኢትዮጵያ ሰራተኞች ማብራት ኮንፌዴሬሽን ኢሰማኮ ይፋ አድርጓል። በትግራይ ክልል ጦርነት ተከትሎ በወደሙ ድርጅቶች ላይ ተቀጥረው ይሰሩ የነበሩ ከ1200 በላይ ሰራተኞች የት እንደገቡ እንደማያውቁም ድርጅቱ አስታውቋል። ድርጅቱ ከጥቂት ሳምንታት በፊት በትግራይ ክልል በኃላፊዎች በኩል ጉብኝት ቢያደርግም በክልሉ ያሉ ብዙ ፋብሪካዎችም በጦርነቱ ከመውደማቸው ባለፈም ሰራተኞቹ የት እንደገቡም አለመታወቁን ይፋ አድርጓል።